የተወደዳችሁ ኦፓ አካዳሚ ቤተሰቦች በያላችሁበት ሰላማችሁ ብዛለ። ኦፓ አካዳሚ የኦንላይን ትምህርት በመሆን ያገለግላል። ኦንላይን ትምህርትን በማስተማር ላይ ይገኛል። በዚህ ቻናል የምናስተምራቸውም አማረኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ተዛማጅ የሆኑ ትምህርቶችን እያስተማርን እንገኛለን። መማር ለምትፈልጉ በተለያየ የሶሻል ሚዲያ አማራጮች በመጠቀም በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም ሌሎችን ሚዲያ በምትጠቀሙት እናንተ ያሉበት ቦታ ሆኖ መማር ለምትፈልጉ ቪዲዮ ላይ በምናስቀምጥላቸው ስር ቁጥር ይማሩ፣ በያሉበት ቦታ ሆነው። እንግዲህ ዛሬ ይዤላችሁ የመጣሁት የአማረኛ ፊደላትን ነው፣ ወይም የአማረኛ ሆሄያትን ነው። የአማረኛ ፊደላትን እንዴት ነው በቀላሉ መለየት የምንችለው፣ እንዴት ነው በቀላሉ ማጥናት የምንችለው፣ እንዴት ነው እያንዳንዳቸውን ፊደላት ቅርጻቸውን መለየት ምንችለው የሚለውን ነው ዛሬ የምናየው። እንግዲህ የአማረኛ ፊደላት ሰላሳ አራት ፊደላት አሉት። እያንዳንዳቸው የፊደል ቅርጽ፣ የፊደል አጻጻፍ የድምፅ አላቸው እነሱን እንዴት ነው ማጥናት መለየት የምንችለው የሚለውን ነገር አብረን በጋራ እናያለን። ያለን በደንብ እየተከታተላችሁ አብራችሁን ቆዩ። እንዲሁም በተለያየ ምክንያት ሳይማሩ ለቀሩ እህት ወንድሞቼ በተለያየ አጋጣሚ ሳይማሩ ለቀሩት እህት ወንድሞቼ ሸር እና ላይክ እያደረጋችሁ ቪዲዮ ከተመቻችሁ አድርሱልኝ። በደንብ እየተከታተላችሁ አብራችሁን ቆዩ። እሺ እንግዲህ ዛሬ ክፍል አንድ ነው የአማረኛ ፊደላትን ይጀላችሁ የመጣወት ክፍል አንድ ከሀ እስከ ሰ ነው ይጀላችሁ የመጣወት እንግዲህ የአማረኛ የፊደል ገበታ የመጀመሪያ የምናያት ሀን ነው ሀናት የመጀመሪያዋ የፊደል ገበታችን ማነች ሀ ነች እንግዲህ በደንብ አብረን ከቀኝ ወደ ግራና ከግራ ወደ ቀኝ እያንዳንዳቸው የፊደል አጸጻፍ ቅርጻቸውን አብረን እናያለን እንግዲህ አብራችሁን በደንብ እየተከታተላችሁ አብራችሁን ቆዩ የመጀመሪያ የምናያት ፊደል እንግዲህ ዛሬ ማነች ሀ ነች?

ሎ ለ ቀጣይ የምናየት ደግሞ አመርኋ ትባላለች፣ ወይም በሌላ አጠራር ከመጀመሪያዋ ፊደል ጋር በድምፃቸው ተመሳሳይ ነው፣ ሃ እንላታለን። ከመጀመሪያ ፊደል ጋር ከፊደል ገበታ ሃ ከመጀመሪያዋ ጋር በድምፃቸው ተመሳሳይ ናቸው። ነገር ግን የሚለያዩበት ምንድን ነው? በፊደል አጸጻፍ እርሳቸው ይለያያሉ። በድምፃቸው ተመሳሳይ ሆኖ በፊደል አጸጻፍ እርሳቸው ግን ይለያያሉ።

እንግዲህ ከሀ እስከሰን ነው ዛሬ ክፍል አንድ ያየ ነው። እያንዳንዳቸው ፊደላት አሁን እያንዳንዳቸው የፊደል አጸጻፍ ቅርጻቸው ምን ይመስላል የሚለውን እያንዳንዳቸውን መለየት ያስፈልጋል። አሁን ለምሳሌ የሀ ምን አይነት የፊደል ቅርጽ አላት? የለም በተመሳሳይ ምን አይነት የፊደል ቅርጽ አጽጻፍ አላት? የሀም፣ በተመሳሳይ ሀመርኳ የምንላት የመም፣ የሰም፣ እያንዳንዳቸው ምን አይነት የፊደል ቅርጽ አላት የሚለውን በደንብ መያዝና በትኩረት መከታተል ያስፈልጋል። አሁን እንግዲህ የፊደላቶች ሁለተኛ ፊደላቸው ሁለተኛ ፊደላቸው ሶስተኛ ፊደላቸው፣ እንዲሁም አምስተኛ ፊደላቸውን ስናይ ተመሳሳይ የሆነ ባህሪያት አላቸው። አሁን ሁለተኛ ፊደላቸውን ስናይ ምን አላቸው? ናቸው ላይ ሁሎችም ቅጥል አላቸው፣ ቅጥል አላቸው። ሶስተኛ ፊደላቸውን ስናይ ደግሞ ወደ ቀይ እግራቸው ሸፈፍ ሸፈፍ ያለ ነው። ሸፋፋ ነው እግራቸው። አምስተኛ ፊደላቸው ደግሞ ስናይ ከእግራቸው ከስራቸው ምንድን አላቸው? ቀለበት አላቸው፣ ሁሎችም ቀለበት አላቸው ተመሳሳይ የሆነ ባህሪያት ያደርጋቸዋል ምን በመኖራቸው ቃለበት አላቸው። ስድስተኛ ፊደላቸውን ስናይ እንደየፊደላቸው የተለያየ የፊደል አጸጻፍ ቅርጽ ነው ያላቸው። ሰባተኛ ፊደላቸውን በተመሳሳይ አራተኛ ፊደላቸውንም ስናይ የተለያየ የፊደል አጸጻፍ ቅርጽ አላቸው ማለት ነው።